ሰላም ለእናንተ ይሁን፣ ዲጂታል ቤተሰቦች፣ እንዴት ናችሁ? እኔ ሰላም ነኝ። አንድ ነገር ለመናገር መጥቻለሁ። እስካሁን ድረስ ዩቱብ ስራ ላይ ብዙ አልሰራውም። አሁን ለመስራት አቅጄ ወስኜ ስለመጣሁ ሁላችሁም ገብታችሁ አፕስቴል አይያለው ስካውንት ኦፊሻል የምለውን የዩቲዩብ አካውንቴን ፎሎ በማድረግ ሰብስክራይብ በማድረግ ሼር በማድረግ ኮሜንት መጻፍ ኦፕሊንግ በማድረግ ለሌሎች ሼር በማድረግ እንድትጠባበሩ በጌታ ፍቅር አሳስባቸዋል። በዛ ላይ መንፈሳዊ የሆኑ ነገሮችን መሰረታዊ የሆኑ ነገሮችን እናገራለሁ፣ አስተምራለሁ፣ እንጸልያለሁ። ለብዙዎች ማለት ነው። እሱ ብቻ አይደለም፣ ለሀገር እንጸልያለን፣ ለመንግስታቶች እንጸልያለን፣ ለቤተ ክርስቲያኑም እንጸልያለን፣ ለቱን ሁሉ እንጸልያለን። ስለዚህ ዘርቆ ሳይሳይ ላይ ኢየሱስ ክርስቶስ በመስቀል ላይ ተንጠልጥሎ በቀራኑ ደርቆ የአጢአቴ ሜዳ ከፍሎ ተፈውሼ እኔ ደግሞ የእሱ ዘር ነኝ ስለዚህ መምጫውን ስለ መሲው ስለበጉ ስለማወራ ሁላችሁም ማወራ ሁላችሁም ዩቱብን ገብታችሁ ሰብስክራይብ እንድታደርጉ በጌታ ፍቅር አሳስባችኋል ሌላው ደግሞ በቲክታክ አካውንቴ ላይ አየ ሴንተር ወይም አፖስል አያነ ሆን ኤልች ዋይ ሁላችሁ ለመግባት ሶስት አካውንቶች አሉ በዚያ ላይ ገብታችሁ ቢሊንግ ሼር ፎሎ በማድረግ ይህን የወንጌል አገልግሎትን እንድትደግፉ በጌታ ፍቅር አሳስባቸዋለሁ። ልብ በሉ። ዘምራለሁ፣ የተነበያለሁ፣ እሰብካለሁ፣ አስተምራለሁ፣ በአጋንንት ሥርዓት እጸልያለሁ። በዛ በአጋንንት ሥርዓት ውስጥ ታሙ ታስሮላለች፣ ደግሞ እግዚአብሔርን ማጸናለሁ። እግዚአብሔር ብዙዎችን ነጻ ያወጣል። አምኜን ነው የሚናገረው። ስለዚህ ይህን የዩቱብ አካውንቴን ፎሎ ማድረጋችሁ እንዳትረሱ ለአስር ለሀያ ሰው ሼር አድርጋችሁ አሁን እንድታበረታቱ በጌታ ፍቅር አሳስባችኋለሁ። ሌላው እኔ የማገለግለው አዋሳ ለሚያምን ሁሉ ይቻላል ዓለም አቀፍ ቤተክርስቲያን አዲስ ከተማ ዜሮ አንድ የድገት ፋና ትምህርት ቤት ፊት ለፊት ስለማገለግል በውጭውም ዓለም ያላቸው ሰዎች አንዳንድ ጊዜ ላይቪን ስለማድረግ እንድትከታተሉ በጌታ ፍቅር አሳስባችኋለሁ። ልብ በሉ አፖስትል አያለው ስቅል ኦፊሻል የሚለው ሰብስክራይብ አርጉ። ወዳችኋለሁ። መዳን በሌላ በማንም የለም፤ እንድንድንበት ከሰማይ የተሰጠ ስም አንድ ነው፤ እሱም ኢየሱስ ክርስቶስ ብቻ ነው። በዚህ አካውንቴ ላይ ይሄ ኢየሱስ ስለሚሰበክ የተረዳችሁ ሁላችሁም ይሄን አካውንትን ሰብስክራይብ በማድረግ እንድትተባበሩ በጌታ ፍቅር አሳስባችኋለሁ። ወዳችኋለሁ። ሻሎም